አቤት የቤዛ መናደድ አቤት ተንጨራጨረች። እናንተ ማሪ ወንድ ልጅ ክብር ይፈልጋል ገባሽ አይደለም። ዛሬ ከአንተ ህይወት አልወጣ ማለች እኮ አለች እኮ ባለፈው ማርክ አስጠልቶኛል ከማንም ሴት ጋር እየተላላጠ እኔን አሳምሞኛል በማለት እንግዲህ ብዙ ነገር ስትናገሪ ነበረ። ዛሬ ምን ሰማሽ? ማርክ ከሌላ ሴት ጋር ስለመጣ በዚህ ልክ ትንጨራጨራለሽ ጌታን ደጋረገ ማርክ ተመችቶኛል ጌታን እሰይ ኢልልልልልል በለው እስኪ ማሬም ነው ምላቸሁ ማርክ ተመችቶኛል ቢዛ አንቺ ምንም ክብር የለሽም ለማርክ ማለት ማርክ ደግሞ ለአንቺ አይገባሽ ገባሽ አይደለም አንቺ የሰው ወሬ እየሰማሽ ራስሽን ህይወት የፈጠርበሽ አንቺ በራስሽ እጅ ገባሽ አይደለም አሁን መልሰሽ ማርክ ልትወቅሽ አትችም፣ ገባሽ አይደለም። ማመን ያለብሽ አንቺ ነሽ። በመጥፎም በጥሩም ጊዜ ማርክ ጋር አሳልፈሻል። ማርክ እኮ ጥሩ ልጅ ነው፣ አስተዋይ ልጅ ነው። አንዳንድ ሰዎች ደግሞ ማርክ የሚሰዱ ሰዎች አላችሁ። ጌታ ማርክ ምንም የማርክ ጥፋት እኔ ምንም አልታይብኝም፣ ገባች አይደለም። እሷ ግን የኤፍሬም ወሬ ሰምታ የራሷን የበጠበጠችው ራሷ። ማርክ ኤፍሬም ጋር እየሄደች እያደረች ከኢፍሬም ጋር ጋር ስትላላጣ የነበረ ቤዛ ነበረ። ከመጀመሪያ ሲታዩ ማለት ነው። ማርክ ላይ አንድ ጥፋት ስላየችው ጥላ ከሐዋሳ ጥላ ወደ አዲስ አበባ መጣች። አንድ ሴት ከማርክ ጋር አንድ ሮም ስላገኘችው እሷም ደግሞ የትምህርት ቤት ጓደኛ ነው አላት። እሷ አላመነችው ጨራሽ። አዲስ አበባ ሄዳ ሌላ ታሪክ አመጣችው ማለት ነው። ያለፈ ታሪክ፣ ያለፈ ፎቶ አወጣች። እሺ ይህ ልጅ የቱ ጓኑ ጥፋት ያለ ማርክ ከሌላ ሴት ጋር ስላላ ጣያችሁ ቤተሰብ እስኪ ፍረዱ። እናንተ ከካሜራ ጀርባ ሊያደርግ ይችላል። በካሜራ ፊት ለፊት ማርክ ከሌላ ሴት ጋር ስላላ ጣያችሁ እኔ አለዩም። ስለዚህ ይሄ ሁሉ የማን ጥፋት ነው? የቤዛ ጥፋት ነው። ማሪ ወንድ ልጅ ክብር ይፈልጋል። ገባሽ አደለ? አንቺ ክብር የለሽም ለማርክ ማለት ነው። ጌታ ነው እች ቃሽት ቆንጂ ልጅ ይዞ እንዶ አመጣ እንዶ ማርክ ከች ልጅ ጋብ ቢቀጥል ህይወቱን ደስ ይለኛል። ጌታ ነው የምላችሁ። አንዳንድ ሰዎች ማርክ የምትሰድቡ ሰዎች አላችሁ። እኔ የማርክ ጥፋት ምንም ነገር አልታየኝም እስከ ዛሬ ማለት ወዳችሁም ጣላችሁ ማለት ነው እና እኔ ቤዛን ጥፋተኛ ነው ምላት ገባችሁ። የፈለገችውን ቃል ስትናገር ነበረ፣ እሱ አስጠልቶኛል እንደፈለገችው የገፋች ነበር። ብዙ ቃሎችን እኮ ተናግራለች። አሁን ይህ ሁሉ ቃል ተናግራል፣ መልሳ ከማርክ ጋር ሆናለሁ ስትሎሽ ነገር የለሽም። እናቴ ወንድ ልጅ ክብር ይፈልጋል። አንቺ ወንድ ልጅ ስታስከብር ነው ወንድ ልጅ የሚወድሽ፣ ገባሽ አይደለ? አንቺ ምንም ክብር የለሽው ማለት ነው። አሁን ለምን በዚህ ልክ ተናደሽ? ከአንተ ህይወት አልወጣም አልወጣም። በዚህ ልክ ቅናት እንደዚህ ያደርጋል። እንደ ቤተሰብ ነው ያየው ከቤዛ ማለት ነው እና እሷ ግን ከኤፍሬም ጋር እንደፈለገች እየሆነች የኤፍሬም ወሬ እየሰማች ያለሆነ ታሪክ አምጥቶላት ይሄው። አንቺ ፎቶ ይዘሽ አደለ የመጣሽ ወደ ማርክ። እሱ ደግሞ በፊት ለፊቱ ልጅቷን ይዞልሽ መጣ ማለት ነው። ማርክ ጥፋት ምንም አልታየብኝም። ማርክ ከሌላ ሴት ጋር ስላላት አላዩም ሆነን ለመናገር ኤሉ የመጀመሪያ ፍቅረኛ ናት። እሺ የሆነች ልጅ እንዶ ከቤዛ ጋር ሲታሉ የሆነ ሴት ልጅ አመጥቶ ነበረ። እሱም ደግሞ አውቃ አፍቅራሃለሁ ብላን የመጣችው እሷ። ደግሞ ቤዛና ማርክ አስታርቃ ከነሱ እዮት ወጣች። ከዛ ሀዋሳ አንድ ላይ ለአንድ ሳምንት ቤዛና ማርክ ሂዶ ነበር። የሆነች ልጅ መጣች፣ በጠበጠችሁ። በመሀላቸው እሷ ገብታ በጠበጠችው። ከዛ ማርክ ደግሞ ወደ አዲስ አበባ ሲመለስ ልጅቷም ደግሞ ከማርክ ጋር መጣች። ስትመጣ ደግሞ ማርክ ልጅቷም እኔ የራሴን ህይወት ጀምር ያለው በቃ ውጭልኝ እኔ የራሴ ህይወት አለኝ። ስለዚህ ያለፈ ታሪክ ነሽ ለኔ። ስለዚህ ከአንጂ ጋር ሌላ ህይወት መቀጠል አልችሉም። ስለዚህ እኔ የራሴ ህይወት አለኝ ብሎ ልጅቷን ከህይወቱ አስወጥቷታል። ቤዛ ግን ምን አደረገችው? ይሄን ነገሩን ሳስጨርሰው ለሌላ ኤፍሬም እንግዲህ በሰጣት ነገር የኤፍሬም ወሬ ሰምታ የራሷን ህይወት እየበጠበጠችው ቤዛ ናት። አሁን ቆይ ማርክ ምን ያደርግልሽ? እውነቱን ለመናገር ወንድና ሴት ካልተከባበራቸው በጣም ከባድ ነው። ቤዛ ግን በጊዜ ተናዳ ብዙ ነገር ማርክ ላይ ወርውራለች። በጣም ተናግራለች፣ ያለውን ቃል ተናግራለች። ዛሬ ማርክ ልጅቷን ይዞ ስለመጣ በዚህ ልክ ቀንታ፣ ካንቴ ህይወት አልወጣ፣ ያዙን ልቀቁኝ የምትለው ማለት ነው። ከኤፍሬም ጋር እንደፈለግሽ ስትኛ ነበረ። ኤፍሬም ጋር እንዳደርሽ እኮ ማርክ ተናግሯል። እውነት ለመናገር ስትላላጣ ነበረች ከኤፍሬም ጋር እንደ ፍቅረኞች ሆና ማለት ነው። ማርክ ግን ምንም አልተናገርም። ጌታ ሁለቱን ልጆቹን አጣላሹ፣ ኤፍሬምንና ማርክን አጣላሹ። እናንተ በድራማ በተጀምሮ አናውቅም። እውነት ለመናገር ግን ማን ነው የማርክ ጥፋትን? የምንም አልታየብኝ። ገባቸው አደለ? ቢዛ ናት ጥፋተኛ። ለወንድ ልጅ ክብር የላቱም፣ ክብር የላቱም። ወንድ ልጅ አንቺ ወንድ ልጅ ስታስከብር ነው ወንድ ልጅ የሚያክብርሽ። ገባች አደለ? ሩታና አርሽ እንኳን እንደዚህ ቃላት አልተነጋገሩ። አርሽ አንድ ቀን ሩታ ላይ መጥፎ ቃል ሲናገራት እኔ ሰምቼ አላቅም። እቺ ግን ቢዛ ተብዩ ማርክ ላይ እንደፈለገች የተናገረች እግዚአብሔር፣ ንግግሯ በጣም ነው የሚያስጠላው። አሁን ግን ማርክ ልጅቷን በቃ በትክክል ከካሜራ ፊት ለፊት ስላመጣ ተናደደችው። ማለት እሺ የምትወጂ ከሆነ እንደዚህ ማድረግ አልነበረብሽም እኮ ቤዛ። የእሱ ምክር መሰማት አለብሽ። ነገሮቹን ቁጭ ብለሽ ማፈታት ትች ነበረ። ሁሉ በካሜራ ፊት ለፊት አምጥተሽ አንችን ሽኮ የራስ ሽሚኞት እየበጠበቅሽ ማለት ማርክ ሳይሆን ማርክ አናውቅም። በካሜራ ጀርባ ሌላ ነገር ቢያደርግ አናውቅም። አንቺ ግን ካሜራ ፊት ለፊት ሆነሽ፣ አንተ እኮ ከማንም ሴት ጋር ስትላላጥ ነበር አልሽ። ስላላጥ አላየሽም፣ አልጋ ላይ አያሽም። ለምንድን የሁሉ ቃል መናገር ለምን አስፈለገሽ? ከሱ ጋር መመለስ ከፈለሽ ማለት ነው። ቤዛ ተብዬ አይዞሽ፣ ቀስ ቀዝ ውሃ ጠጪ፣ ቀስ ቀዝ ወተት ጠጪ። አይዞሽ፣ አትናረጅሽ ቅናትሽ እኮ ታየብሽ፣ አሁን ታየብሽ። ማርክ የምትወጂ ከሆነ በዚህ ልክ እንደዚህ አታደርግም ነበረ። ቀለበት እስከሚያደርግልሽ ድረስ ደርሶ አንቺ ነገሮችን ሂደሽ በጠበቅሽ ማለት ነው። ስለዚህ በቃ ህይወት ቀልድ አይደለም እንዴ! አንቺ እኮ እሱ ላይ ኮን እየተጫወሽ ያለሽ ማለት ነው። ማርክ ግን አንዳንድ ሰዎች ማርክ ምሳሌ ሰዎች አላችሁ። ማርክ ምንም ጥፋት የለም ገባቸው አይደለም። የኤፍሬም ወሬ ነው ወይስ የማርክ ወሬ ነው መሰማት ያለባት? አንድ አመት ብቆ በጥሩም ጊዜ በመጥፎ ጊዜ ከማርክ ጋር እያሳለፈው ከማርክ ጋር ነው እንጂ ከኤፍሬም ጋር አደለችም። ስለዚህ ማን መሰማት ያለባት እስኪ ንገረው። ማርክ ነው እንጂ ማርክ አይደለ። የሷ ፍቅረኛ ማርክ ነው መሰማት ያለባት። ቁጭ ብላ ነገሮቹን መፈታት ትችል ነበር። እሷ ፎቶን ይዛ ያለፈ ታሪክን አምጥታ ራሷ ህይወቷን የበጠበጠችው ማርክ ሳይሆን ማለት ነው። አንዳንድ ማርክ መሰድግ ሰዎች አላችሁ፣ በደንብ ቪዲዮን እዩ፣ ከመጀመሪያ ከምን እንደተጀመረ በደንብ እዩ። ዝም ብላችሁ አትሳደቡ። የሰው ልጅ ማለት ነው ማርክ በጣም ምስኪን ልጅ ነው። ጌታ ነው ምላችሁ፣ አስተዋይ ልጅ ማለት ነው። ስለዚህ ቤዛ ጥፋተኛ ናት። እንደው ቤዛ ከሱ ህይወት ብትወጣ እኔ ደስተኛለኝ። ጌታ ነው ይላችሁ ማርክ እንዲሁ ከች ልጅ ጋር ቢቀጥላ ህይወት እንዴት እንደምታምሮ የኔ ቆንጆ ማለት ነው፣ የኔ ቀሽት እንዴት እንደሚያምሩ ማርክና ልጅቷ ማለት ነው። ስለዚህ ቪዛ አይዞሽ፣ አትናደጅሽ፣ አይዞሽ፣ በራስሽ ሂጂ ነው ሂደሽ ነገሮችን ያበላሽሹ እሱም ማመን አለብሽ። ገባሽ አደለ? የሰው ወሬ ሳይሆን አንቺ ኤፍሬም ጋር እንደፈለሽ ስትናገር እኮ ምንም እኮ ማርክ አልተናገረብሽም። ገባሽ አደለ? እንደፈለሽ ስትገፊ ነበረ፣ የፈለግሽን ቃሎች ስትናገር ነበረ። ስለዚህ አሁን ዛሬ ማርክ ሌላ ሴት ጋር ስለመጣ መናደድ ተገቢ ነው ብያል። አስብ እጅ እኮ ሁሉን እያደረግሽ ማለት ነው። እኔ የማርክ ጥፋት ምንም አልታየብኝም። አይዛቸው፣ እሺ፣ አትናደዱ። ማርክን አትስድቡ ደግሞ ማርክ በጣም ምርጥ ልጅ ነው። ጌታ ማምላቹ እኔ ማርክ የማርክ ጥፋት ምንም አልታየብኝ። አሁንም ውጪ፣ ምንም ክብር የለሽም ለማርክ ማለት ነው። ጌታ ማምላሽ ማርክ ለአንቺ አይሆንልሽም ገባሻ አቶኝ ለማርክ አቶኝ። ማርክም አልፈልግሽም ውጪ ለኝ አለሽ። አይዞሽ አይዞሽ፣ አትናደንጂ በራስሽ እጅ ነው። ምንም ማድረግ አይቻልም አንዳንዴ በራሳቸው እጅ የራሳቸውን ትዳር የምናጣው ጋባቸው አይደለም። የሰው ወሬ አትስሙ። በተለይ ፍቅረኞች ሆናችሁ ህይወታችሁን አትበጥብጡ። የፈለጋችሁ ነገር ሰው ያለሆነ ማረጃ እንኳን ቢያሳዩ ትክክልም፣ ትክክልም ያለሆነ ነገር ቢያሳያችሁ አትስሙ። የሰው ወሬ በቃ የራሳቸውን ፍቅረኛ ይመኑ ማለት ነው። ነገሮቹን ቆም ብላችሁ አስባችሁ ፍቱ እንጂ ካሜራ ፍላፊት ላይ አምጥታችሁ የራሳችሁን ገበናን የበጠበጣችሁ የራሳቸውን ገበና ይበጠበጣቸው ያላቸው ማለት እኔ አሁን ከቢዛ እሱን እያየው ስለዚህ ንግግርሽ ደስ አይልም ማለት ነው ሲጀምር ለወንድ ልጅ ክብር ይኖርሽ ወንድ ልጅ ክብር ይፈልጋል ማሬ አንቺ እንደፈለሽ ስትናገሪ ነበር አሁን ዛሬ ቀናሽ ፈጣሪ ትዕግስቱን ስጠን